ውዴቱ ተመልካቾቻችን እንዴት ናችሁ? ደህና ናችሁ ወይ? እንኳን ደስ አላችሁ። እኛም እንኳን አብሮ ደስ አለን። የኛም ጸሎት ተሰምቶ፣ የእናንተም ጸሎት እንግዲህ ተሰምቷል ማለት ነው። ስትጸልዩልን ነበር። ይህም ቤት እንዳጋጣሚ ባለፈው ለቀልናችሁ ነበረ፣ ሶስት ቤት አይተን ነበር። ከሶስቱ ቤት መጀመሪያውን እታች ያለውን ቤት መርጠናል። በጣም የሚያምር ቤት፣ እድለኛ ሆነን እንግዲህ ተመርጠናል ማለት ነው። ቀጥታውን ወደ ኪችን ካብኔት ፍለጋ እንሄዳለን። በዛሬው ቪዲዮ የምናየው በአጠቃላይ ኪችን ካብኔት አብረን ከእናንተ ጋር እንመርጣለን። ኢኪያ ሄደን ያለውን ነገር፣ የተለያዩ ካምፓኒዎች ጋር የኪችን ካብኔት የሚያቀርቡ ካምፓኒዎች ግን ሲሆን እናያለን። እዚህ ደግሞ ኢኪያ እንደምታዩት ማስተር ፕላን እያወጣን ነው ስለ ኪችን ካቢኔቱ አቀማመጥ ፕላን። ያው ቀጠሮ አስይዘን ነበር እዛ እያየን ነው። ለቤታችን አዳዲስ ነገሮች እንግዲህ ከናንተ ጋር አብረን ቢውልድ እናደርጋለን። አዲሱን ቤት ከናንተ ጋር ተባብረን እናሳምረዋለን ማለት ነው። እናንተ ሀሳባችሁን በኮሜንት አስቀምጡልን። ኢኪያ እንግዲህ ዛሬ ስንሽከረከር ነበር። ሙሉ ቤታችን ኦልሞስ ከኢኪያ ነው የምንገዛው እና አንድ በአንድ ከናንተ ጋር እየዞርን እናንተም አብራችን ከኛ ጋር የተሳተፋችሁ አሪፍ የሆነ ጊዜ እናሳልፋለን ብለን አስባለን ሙሉ ቪዲዮ ኒውት በአራት ዓመታት ውስጥ አምስት ሳይቶችን ጠንቀቅ አድርገን ሰርተን ማስረከባችንን ያውቃሉ። በቦሌ ቡልቡላ ካርታ ተዘጋጅቶላቸው ሙሉ በሙሉ ግንባታቸው ተጠናቀቀ አምስተኛ ሳይታችን ላይ ውስን ቤቶች ቀርተናል። ፈጥኖ በመደወል የግለው ያደርጉ አሁን ደግሞ ስድስተኛ ፕሮጀክት የሆነው ሳርቤት ቫቲካን ኤምባሲ ያጠገብ ዘመኑን የዋጀ ቅንጡ አፓርታማ ቅርብንሎታል። የከርሰ ምድር ውሃ፣ ባካፕ፣ ጀኔሬተር፣ ፓርኪንግ፣ ቴራስ፣ ጂም ስፓ፣ የልጆች መጫወቻ፣ ኤሌክትሪክ ቻርጅ ስቴሽን፣ 15 ሊፍትና ሁለት እስከየተ ልፍት፣ ሴኩሪቲ ካሜራ፣ ሁሉም የተሟላለት ግዙፍ ህንፃ በዓለም ምክንያት በማድረግ ከ1 ፐርሰንት ጀምሮ በሽያጭ ላይ ነን። መኖሪያ ቤት ከ16 ካሬ ጀምሮ፣ የሱቅ አማራጭ ከ17 ካሬ ጀምሮ፣ ከ40 ሺህ ብር ጀምሮ፣ ሰፊ የካሬ አማራጭ ከምቹ አከፋፈል ጋር ጀምሮ ሪል ስቴት በጊዜ ግቡ። ውድ የኢትዮጵያ ተከታዮቻችን እንዴ ናችሁ? ደህና ናችሁ ወይ? ዛሬ እንግዲህ በአዲስ ቪዲዮ ተመልሰ መተናል ማለት ነው። ዛሬ እንግዲህ እንደምትመለከቱት በባለፈው ቪዲዮ ቤት ልናይ ነው ብዬ ወይ ደግሞ ብለን ነቀንላችሁ ነበረ፣ ግን ደግሞ እንደ አጋጣሚ ሆኖ እንደ እድል ሆኖ ማለት ይቻላል። ምክንያቱም ከዛ ሁሉ ፍለጋ በኋላ ይህን እንደ ቀልድ ዝም ብለን የጠየቅነውን ቤት ተሰጠ ማለት ነው እና በጣም ደስ ብሎናል። እዛ ላይ ደግሞ በቃ አልጠበቅንም ነበረ። ያው እኔ ጠበኩት በበኩሌ በግሌ። እንደ ማንኛውም እስከ ዛሬ እንደ ገጠመኝ አይቼ ቤቱን፣ ከዛ በቃል አይደለ እንደማይሰጧችሁ በተለያዩ ምክንያቶች በልጅ ምክንያት በምናምን ብቻ በቃ በጣም ብዙ ሰበብ አላቸው። እና እንደ አጋጣሚ ሆኖ ደግሞ ይሄ ቤት ደግሞ ጭራሽ ማንም ነዋሪ አልነበረበትም። ፖሊሶች የሚኖሩበት ነበረ። ሰው አሰራሩ በጣም ለየት ያለ ነው። ውስጡ ሲስተም አላቸው እንደዚህ ካሜራ ሲስተም ምናምን ነገር አላቸው። ሰው እድለኛ እራሱ መሆናችን በጣም ደስ ብሎኛል ማለት ነው። እንግዲህ እንደምትመለከቱት ቤቱን አሁን እያየ ነው ነው በስነ ስርዓት በቃ እንደ አጋጣሚ ስለሆነ ስላላሰብ ነው እንደሚሰጠን እና እንዲህ በአንዴ ይሰጠን ሲሰጠን በቃ የእውነት ልንገባ ነው የሚለው ነገር አላመን ነው ማለት ነው እና እስኪ ሪላይዝ ለማድረግ ተመልሰን መተን ምን ምን እንደምናደርገው ይህንን ቤት እየተነጋገርን ነው። ፊሎ እንደምታዩት የእኔ አልጋ እዚጋ የአዳም አልጋ ዚጋ ማለት ጀምራለች ገና ካሁኑ ማለት ነው። እና ለማግባባት ራሱ እየሞከርን ነው ገና ሳንገባው ማለት ነው። ደግሞ አስወጡልኝ እንዳትል ነው ትንሽ ቆይታ፣ የራሱን ክላስ ውሰዱት ስጡት እንዳትል ነው። ብቻ እዚህ ጋር ቤቱን እያየነው ነበረ፣ ምን ምን እናድርገው የሚለውን ነገር። በዛ ላይ ግርግዳው እንዳለ ነጭ ነው፣ ከለር የምንቀባው አንቀባው የሚለውን ነገር እየተወያየን ነበረ። ብቻ አንዳንዴ ያላሰባችሁት ነገር ሲሰጣችሁ ፈጣሪ ደስ ይላል። ያው ያሰባችሁትን ነገር ደግሞ አይሰጣችሁም እና፣ ሳይሰጣችሁ ሲቀር ደግሞ ለምንድነው ያልሰጠኝ ምናምን ነገር ብላችሁ ትጠይቃላችሁ። ነገር ግን ሁሉ ነገር ለበጎ ነው ማለት ያው ጊዜው ሲደርስ ነው የሚገባችሁ። ለካ ያልሰጠኝ ለዚህ ነው የሚለው ነገር ነው የሚገባችሁ ማለት ነው። እና እኛም ምናልባት እስከዛሬ ስንፈልግ በተለያዩ ምክንያት ሪጀክት ያደረጉ ሰዎች ለምክንያት ነበረ ይባላል ብለን ወስደነዋል ማለት ነው። ይሄኛው በዚህ በኛው በኩል ደግሞ ኦፕን ኪችኑ ነው። ሰው ኦፕን ኪችን ራሱ በጣም ስንፈልግ ነበረ ማለት ይቻላል። እኔ በጣም ነው ወደው ፕንክችን ሰውን አክቹዋሊ እንዳሰብ ነው ወይ ደግሞ እንደተመኘ ነው ነው ተዘጋጅቶ የተሰጠን ማለት ነው። አዳም ደግሞ ያው በጣም ተኝቶ ስለነበረ እሱን ላለመቀስቀስ ጋሪ ሊያርግተ ነው ነበረ ስንድ ዛሬ የነበረው። እዚህ ጋር ደግሞ እንደምትመለከቱት የሆነች በጣም የምትመች በርን ያለቻቸው ገና የውጭ ማለት ነው። እዚህ ጋር ደግሞ ጥቁሩ ነገር ከግርግዳው ላይ እንዳያችሁት ከሆነ ይሄ ሲስተሙ ነው ላይክ ሰው ከውጭ የሆነው ክሊንግን ሲያደርግላችሁ የምታዩበት ማለት ነው። አክቹሊ እንደዛ አይነት ነገር ለሴፍቲያችሁ አሪፍ ነው ብዬ አስባለሁ። ያ በተለይ በዛ ላይ ደግሞ እታች የምትኖሩ ከሆነ እኛ እታች ነው የምንኖረው። ምንም ደረጃ የለም። ከላይ ገና ያው የውጭ በር እንደምታዩት፣ እንደገባችሁ የእኛ ቤት ነው ማለት ነው። ቀጥታ ሰው እታች ከሆናችሁ እንደዚህ ነገር አስፈላጊ ነው፣ ሲስተሙ ማለት ነው ያስፈልጋል ብዬ ነው የማስበው። ደግሞ ሁሉም አላቸው። የዋላ ብትኖሩ ሶስት ደረጃ ነው ያለው። እታችን ያለን ሁለተኛ ፎቅ አለ፣ ከዛ ሶስተኛ ፎቅ አለ ማለት ነው። ሰው ብዙ ፋሚሊ አይደለንም። ከዛ በቃ እስኪ ቤታችን ካየን በኋላ ደግሞ ምን አይነት የሆነ እቃ ብንመርጥ ይሻላል፣ እቃ በጣም ወሳኝ ነው ቤት የሚያሳምር ብለን ተነጋገርን ማለት ነው። የኔ ፌቨራይት እቃ ወይ ደግሞ የኔ ፌቨራይት ዲዛይን ከፋኒ ጋር ኮምፕሊት ይለያያል። ግን ደግሞ በጣም ለማገናኘት ወይ ደግሞ ለማቀራረብ እየወሰንን ነው። እኔ በጣም ኢዚ የሆነ እቃ የኮተት የማይበዛበት ቤት በጣም ነው የምወደው። በዛ ላይ ደግሞ ክፍት ያልሆነ ክፍት ያልሆነ ስላቸዋል። ለምሳሌ ድሮ ቤታችን ድሮ የድሮ ቤተሰቦቻችን ሀገር ቤት ምናምን ነገር ያለ ነው ሰዎች መደርደሪያ እቃ ምናምን ነገር በጣም ያበዙ ነበረ። እንደ እንደዛይን ነገር እኔ አይመቸኝም። ባይዘዌ የሆነች በቃ ቀለል ያለች ነገር ሆና የሚያስፈልጋቸውን እቃ ብቻ ማስቀመጥ ነው የምመርጠው ማለት ነው። ኪችና ደግሞ የኔ ኪችና ፌቨራይት የምለው ነጭ ነው። አክቹሊ ነጭ ከለር በጣም ነው የምወደው። በዛ ላይ ደግሞ የከላይ ካቢኔቱ ትንሽ ክፍተት ያለው ወይ ደግሞ ግላስ ያለው መስኮት ያለው ምናም ነገር ለኤልዲ ስታደርጉበት የሚያምር ይመስለኛል። ግን ሀዌቨር የፋኒሚ ደግሞ ሀሳብ ሌላ ስለሆነ እኔ እነሱን አጋሽተን ኮምቢኔሽን ለማድረግ እየሞከርን ነው ገና ከአሁኑ ማለት ነው። እዚጋ እንደምታዩት የተለያዩ ኪችኖችን እያየን ነበረ። ዲዛይናቸው በጣም አሪፍ ነው፣ ግን እኛ ደግሞ ያው ከመሀል ኢንዘል ፈልገናል። እንደዚህ መሀል ላይ አሁን እንደምታዩት ማለት ነው። መሀል ላይ የሆነ ከኪችኑ ፊት ለፊት ደግሞ የሆነ ነገር ቦታ ያስፈልጋቸዋል ና እሱንም ፈልገናል። ግን ያው ርዝመት ስፋት ምናምናም ነገር ደግሞ ይወስናል ከእኛውን ከደረሰን ቤት ጋር ማለት ነው። ምክንያቱም የኪችናው ራሙ ወይ ደግሞ የኪችና ሩሙ ማውራላችሁ ቋንቋ በጀርመንኛም በእንግሊዝኛም ነው። ኦኬ ዶንጌት ኮንፊውስድ እንዳትሆኑ የእኛ የደረሰን የቤት እጣ የኪችና ና የሳሎኑ የራሱ የሆነ ሩም አላቸው ኦፕን ኪችን ቢሆንም ግን ስፔሲፊካሊ ታቁት አላችሁ። ከዚህ ካለፈ ኪችናው ከዚህ ካለፈ ወይ ደግሞ የኪችን እቃዎች ከዚህ ካለፉ ሳሎን ውስጥ እንደሚገባ ማለት ነው። እሱ ደግሞ እሱ ላይ ደግሞ እኔ በጣም ትንሽ ትንሽ ሀርድ ነኝ ማለፍ የለበትም ባይ ነኝ። ሰው ደግሞ ኢንዝሉን ወይ ደግሞ መሀል ላይ ኪችና ካቢኔት ፊትለፊት ያለው መሀል ላይ ደግሞ የሚቀመጠው ትንሽ ሰፋ እንዲልና ረዘም እንዲል የፈለገው እኔ ደግሞ ብቻ በጣም እየተነጋገረን ብዙ ነገር እያወራንበት ነበረ። ምን ያስፈልጋል፣ ምን አያስፈልግም ከኪችና ውስጥ ኪችን ካቢኔት ውስጥ ስትኛ የሚያስፈልግም ማለት ነው። አብዛኛዎቹ ነገሮች ዲዛይን ሲያወጡለት የራሳቸው የሆነ ዲዛይን ነው የሚያወጡለት። እኛ ግን በራሳችን ሩም ለክተን ነበረ። ባለርታ የመጣ ነው ሰው። እዚህ ጋር ደግሞ እንዳጋጣሚ ሆኖ እንደገና በቀጠሮ ነበር የተመለስ ነው ማለት ነው ሰው ሌላ ቀን ነው። በስነስርዓት በእኛ ቤት የተሰራ ዲዛይን ሆኖ ለእኛ ቤት የሚመጥን ኪችና ነበረ እየጠየቅ ነው ማለት ነው ሰው። ከፕሮፌሽናል ከሚሰሩ ሰዎች ጋር ቁጭ ብለን እየሰራን ነበረ፣ እየተወያየን ነበረ። እንግዲህ መሀል ላይ አሁን እንደምታዩት እየሞከረው ነበረ። እስኪ ባልየው እንደሚፈልገው ትልቅ ቢሆን ይበቃል ወይ ደግሞ ሚስትየው እንደምትፈልገው አጠር መጠን ብሎ ጀስት ከሳሉ ሳሉኖ። ክፍል ጋር የማይገባ ማለት ነው ላይክ እዛው ኪችናው ሩሙ ጋር ወይ ደግሞ እዛው የኪችናው ክፍል ጋር የሚቀር ማለት ነው። እኔ እንደዛ ነበር የፈለግኩት ያሰብ እንደምትመለከቱት፣ እዚህ ጋር ትንሽ አለፈ ምናምን ነገር ያልኩ እየተከራከርኩ ነበር። ግን ያው አቴንድ ኦፍ ደደ ልኬቱን የኪችና ልኬት እኛ ነን ለክተን የሰጠናቸው ሰው እኛ ኪችን የምናዝ ከሆነ ራሳቸው መተው ለክተው ነው ሁሉ ነገር ፕሮሰስ ግን እንደገና የሚያደርጉት ማለት ነው ሰው። ስለዚህ እኛ ጀስት ዝም ብለን ሄደን ነበር እየጠያየቅን የነበረው ያ ማለት ኪችና ከእነሱ ማዘዝ ከፈለግን እንደገና የነሱ ሰራተኞች መጥተው ኪችናውን ለክተው በራሳቸው ልኬት ነው ማለት ነው፣ እንደገና ኪችናውን የሚሰሩት። እሱን ደግሞ ሰርተው እስኪጨርሱ ድረስ ሶስት ሳምንት አራት ሳምንት ይፈጃል ተብለናል። ሌላው ደግሞ በጣም ከዚህ በልጥም ሊፈጅ የሚችለው ምናልባት ኢንዝሉ ኢንዝል እንግዲህ በሌላ ቋንቋ ም እንደሆነ አላውቅም፣ ግን ከኪችና ካቢኔት መሀል ላይ የሚ የሚቀመጠው ማለት ነው። እሱ ደግሞ ጭራሽ ሞር ሊያውቆ ይችላል ብለውናል። እነ ፊሎና አዳም ደግሞ ያው በመሀል እየተጫወቱ ነበረ እኛ እንዳይረብሹ የልጆች መጫወቻ ተሰርቶላት ያው የተሰራለ። ስለዚህ እዛ ቦታ ይጫወቱ ነበረ። እኛ ደግሞ ስራችንን እየሰራ ነበር ማለት ነው። ሰው እውነት ለመናገር ሰውየው ራሱ በጣም ገርሞት ነበረ ልጆቻችሁ በጣም ነው ደስ የሚሉት ምናምን ነገር እያለ ነበረ በመሀል በጣም ነው የሚዋደዱት ነው እያለ ነበር ና ደስ ብሏቸው ደስ ስላላቸው የእኛ ልጆች አይስክሪም ጋብዛቸው ማለት ነው እኛም በደስታ ተቀብለን እንግዲህ ተለይተናል እዚህ ጋ እንግዲህ እንደምትመለከቱት እዛው የኢኪያ ቦታ ሬስቶራንት ነው በጣም የሚጣፍጥ ምግብ ነው ያላቸው ባይዘዌ እዛው ያው ብዙ ሰው ሲመጡ ታይማቸውን ኢንቨስት ስለሚያደርጉ ለእነሱ የታሰበ የሬስቶራንት ብራይሽ ነው ወይ ደግሞ የሬስቶራንት ቦታ ነው ማለት ነው። አብዛኛው ጊዜ ኢኪያ ስንመጣ ሳንበላ ተመልሰን የምናቀበት ቦታ የለም። አክቹዋሊ ሁሌ እንደመጣን ሁሌ በልተን ነው የምንሄደው። ለልጆቹ በጣም ነው የሚወዱት። እኔ ምግባቸው እንዳለ በጣም ነው የሚወደው ሰው። ዲዘርቱ ምናልባት በጣም ጣፋጭ ሊሆን ይችላል ምናምን ነገር። ነገር ግን አብዛኛው ጊዜ እንዳለ እንትን ነው ያላቸው፣ አትክልት ነው ያላቸው። ስጋ ኢቨን የላቸውም። የምታዩት እንዳለ ስጋ ይመስላል። ባይዘዌ ጸጉሬን

አሪፍ ኪችን ነው። ምንም ስጋ የለውም። ይህኛው ደግሞ የአትክልት ስጋ ነው፣ ግን ተመችቶኛል። ነው ዛሬ ገና ለመጀመሪያ ይህም ካሮት ነው። ይህም አትክልት ነው እንዳለ ይህም አትክልት ነው።

እዚህ ጋር ደግሞ እንደገና የቲቪ ስታንድ መስራት ነበረብን። ቲቪ ስታንድ የምንሰራበትን ቀጠሮ አመቻችተን ነው ነው እዚህ ጋር ቲቪ ስታንድ ልንሰራ ፈልገ ነበረ። ሰው ቀጠሮ ምንም ነገር አላስያዝንም። ጀስት ቲቪ ስታንድ ምንም ነገር፣ ትናንሽ ነገር ከሆነ ሽራንክ ወይ ደግሞ የቁም ሳጥን ነው ነገር ከሆነ ራሳችሁ መስራት ትችላላችሁ። ግን ኪችን ምንም ነገር ከሆነ ግን ቀጠሮ ማስያዝ አለባችሁ። አክቸሊ ከብድ ያለ ነገርም ስለሆነ ማለት ነው። ግን እዚህ ጋር ራሳችን እየሰራን ነበረ። የቲቪ ስታንዳችንን እቃ ትመርጣላችሁ ማሳውን ወይ ደግሞ ሴንቲሜትሩን ምንምን ምን ያህል እንደፈለጋችሁ የተለያዩ ነገሮችን እራሳችሁ ናቸው የምትመርጡት። ከዛ ደግሞ ማቴሪያሉን ደግሞ ዳይሬክት ከፊት ለፊታችሁ ወይ ከጀርባችሁ ማቴሪያሉ ያስቀምጥላችኋል ማለት ነው። በአካል የመረጣችሁትን ጃስት እያነበባችሁ የትስሙ ምንም እንደሆነ ኮምፒውተሩ ላይ ያስቀምጣችሁትና እነሱ ደግሞ በአካል ያስቀምጡላችሁን እያመሳሰላችሁ ፊል ማድረግ ትችላላችሁ ማለት ነው። ላይክ ሪያሊቲ እንደሚመስል በስነስርዓት ማየት ትችላላችሁ። ሰው እዚህ ጋር ደግሞ አዳም እያስቸገረ ነበር። በመሀል አዳም የሆኑ ሰዓት ላይ በቃ በጣም መሰላቸት ጀመረ ማለት ነው። ያው ብዙ ሰዓት እዛ ስላሳለፍን ህጻናቶች ደግሞ ብዙ ሰዓት ስታሳልፉ ጀስት ይሰለቻቸዋል። አብሶ አዳም ቶሎ ይሰለቻል ነገሮችን። ፊሎ ግን በጣም ትዕግስተኛ ናት፣ በጣም አንደርስታንድ የምታደርግ ልጅ ናት ማለት ይቻላል። እና እሷ ያው በጣም አንደርስታንድ ናት ማለት ነው። እና እኛ ደግሞ ከአዳም ጋር እየታገልን ነበረ እንደ ፊሎ እንዲሆን፣ ግን ያው የሆነ ሰዓት ላይ የልጆች ትዕግስት ያልቃል ይባላል፣ እና እንደምንም ብለን እኛ ቶሎ ፕላናችንን ለመጨረስ ሞክረናል።

ግን ዋጋቸው ምንድን ነው? ግራ ያጋባ ማንበብ አለብሽ። ሌላው ደግሞ ያው ቤት ውስጥ ሌላ ምንም እንደሚያስፈልገን ደግሞ እየተነጋገርን ነበረ። ሰው ኪችን አይተናል፣ ቲቪ ስታንድ አይተናል፣ የልብስ ቁም ሳጥን ራሱ አይተናል። ምናልባት ቪዲዮ ላይ ላላስገባላችሁ እንችላለን። ሌላው ደግሞ መብራቶች ያስፈልጉናል። አብሶ ኦፕን ኪችን ከሆነ የተለያዩ መብራቶች፣ የሚያማመሩ መብራቶች ያስፈልጋል። ሰው እሱም ማየት ነበረብን ሰው ይህን ፕሪንት አረግተን ከጨረሰን በኋላ ወደ ተለያዩ መብራቶች ለማየት ለመወሰን ሄደናል ማለት ነው። በዚህ አጋጣሚ እናንተም በጣም አይዲያ ብሰጡኝ ደስ ይለኛል። እዚህ ጋር ካሜራውን ልጆቹ እየረበሹት ነበር፣ ያው ምንም ማረግ አይቻልም። ከልጆች ጋር ስትወጡ አንዳንዴ እንደዚህ ነው። ሰው ኢኬ ያላቸው የተለያዩ መብራቶች አሉ። ሰው እንደዚህ ቪዲዮ ላይ እንደምትመለከቱት እንደዚህ የተለያየ የሚያማምር መብራቶች አሏቸው። እኔ በግሌ የምወደው መብራት ምን አይመስላችሁ ይሄ ናቹራል የሆነ መብራት አለ ለምሳሌ። እነዚህን መብራት ቪዲዮ ላይ እንደምትመለከቱት እንደዚህ አይነቱ በጣም ነው የምወደው፣ የእንጨት ከለር የለበሱትም ማለት ነው። እሱ በጣም ነው የሚመቸኝ። ግን እንዳልኳችሁ የፋኒና የኔ ፍላጎት ትንሽ ስለሚለያይ መቀራረብ መቻል አለብን ብዬ አስባለሁ። እናንተም ደግሞ ቪዲዮ ላይ ቤቱን አይታችሁታል። ሰው ከቤቱ ጋር ይሄ ያምራል፣ ይህንን ብትገዙት ያምራል ብላችሁ የምታስቡትን ቶሎ ብትነግሩን ደስ ይለናል። እስካሁን ምናልባት ይህንን ቪዲዮ ከለቀቅንላችሁ እቃውን አልገዛ ነው ማለት ነው። አክቹዋሊ፣ ሰው እቃውን ሳንገዛው ወይ ውሳኔ ሳንወስን የእናንተንም ውሳኔ ማቅረብ ትችላላችሁ ማለት ነው። ኮሜንት ላይ ፍሎር ላይ መብራት ያስፈልገናል፣ ኪችና ላይ መብራት ያስፈልገናል፣ ሳሎን ላይ ከዛ ሁለት መኝታ ቤት እና አንድ የሽንት ቤት ላይ ደግሞ መብራት ያስፈልጋል ማለት ነው። በአጠቃላይ አንድ፣ ሁለት፣ ሶስት፣ አራት፣ አምስት፣ ስድስት መብራቶች ያስፈልጋሉ ማለት ነው። ሰው አብሶ ኦፕን ኪችን ላይ ደግሞ የሚሆነውን በጣም አሪፍ የሆነ መብራት ግዴታ መሆን አለበት ብዬ አስባለሁ ለእይታ ስለሚያምር። ስለዚህ እናንተ መምረት ትችላላችሁ እንደነገርኳችሁ ጃስት ዲዛይኑን ዲስክራይብ በማድረግ ወይ ደግሞ ዲዛይኑን ከለሩን ምናምን በማስረዳት ኮሜንት ላይ እኛን እንዲገባ እንድንረዳዳ ከናንተ ጋር ማውራት እንችላለን ማለት ነው። ከዚህ የሆነ ሰዓት ላይ በጣም ደክሞ ስለነበረ እንደገና አረፍን ከልጆቹ ጋር ሰው። ፋይናሊ አሁን ሁሉንም ፕሪንት አርክተን ጨርስናል። ኪችና፣ ቲቪ ስታንድ እና የቁምሳጥን ዕቃ እና የባኛው ቤት ራሱ ፎቶ ሁሉ ነገር አንስተናል። ላይቶችንም እንደዛ አንስተናል። ሰው ቁጭ ብለን አሁን መወሰን ነው ማለት ነው የሚቀረን እዚህ ጋር ደግሞ የገዛነውን ውሃ አጅረው በጣም ሊጨርሰው ነበረና እየታገልኩት ነበረ እኔም ለመጠጣት። እንግዲህ እና ይሄን ይመስላል ማለት ነው ቤቱ። እንደ ወደዳችሁ ተስፋ አደርጋለው። እኔም በጣም ወድጀዋለው፣ ልጆቹ ደግሞ በጣም ወደውታል። ሆፕፉሊ እንግዲህ ሁሉ ነገር ጨራርሰን ቤቱን እንግዲህ ሙሉ ለሙሉ ዲዛይኑ ድረስ አብረን እንዘልቃለን ብዬ አስባለው። በተረፈ የተለያየ ሀሳብ ካላችሁ በጣም ደስ ይለናል። ኮሜንት ላይ በጽፉልን ማለት ነው። ጀስት ቢያንስ በሀሳብ እንኳን ልታግዙን ትችላላችሁ። በእርግጥ ያው እኔና ፋኒነን ያለ ነው ሁሉ ነገር አሁን እዚያ ኦርጋናይዝ ለማድረግ እኔም ከትምህርቴ ጋር ፋኒም ከስራው ጋር ሁሉ ነገር ታይም ኮስት አለ ማለት ነው። ታይም ይወስድብናል። ሰው እሱን እያየን ነው እንግዲህ ቤቱን ለመጨረስ ተብሎ የምንወስነው ስለዚህ እናንተ ደግሞ ሞር በሀሳብ ብታግዙን ደግሞ አስቡት፣ ምን ያህል እንደምንፈጥን ማለት ነው። በአካል እንግዲህ እንዋልንላችሁ በአካል ቦት በጡ ደስ ይለን ነበረ። ለማንኛውም የዛሬው ቪዲዮ ይህን ይመስል ነበረ። ከተመቻቹ በላይክ ና በኮሜንት ታሳውቁን። በሚቀጥለው ኔክስት ስቴፓችን ደግሞ ምን እንደሚመስል ምን እንዳደረግን ከእናንተ ኮሜንትም አንበበን የወሰነውን ነገር ና የወሰድነው ነገር ካለ ምን እንደምን ቀይር ደግሞ እናሳያችኋለን ማለት ነው። የመቻችሁ እንወዳችኋለን። ፒስ አውድ። በአራት ዓመታት ውስጥ አምስት ሳይቶችን ጠንቀቅ አድርገን ሰርተን ማስረከባችንን ያውቃሉ። በቦሌ ቡልቡላ ካርታ ተዘጋጅቶላቸው ሙሉ በሙሉ ግንባታቸው ተጠናቀቀ አምስተኛ ሳይታችን ላይ ውስን ቤቶች ቀርተናል። ፈጥነው በመደወል የግለው ያደርገው። አሁን ደግሞ ስድስተኛ ፕሮጀክት የሆነው ሳርቤት ቫቲካን ኢምባሲ ያጠገብ ዘመኑን የዋጀ ቅንጡ አፓርተማ ቅርብ እንለውታል። የከርሰ ምድር ውሃ፣ ባካፕ ጀነሬተር፣ ፓርኪንግ፣ ቴራስ፣ ጂም ስፓ የልጆች መጫዋቻ ኤሌክትሪክ ቻርጅ ስቴሽን 15 ሊፍትና ሁለት እስኬተን ሊፍት ሴኩሪቲ ካሜራ ሁሉም የተሟላለት ግዙፍ ህንፃ በአለም ምክንያት በማድረግ ከ1 ፐርሰንት ጀምሮ በሽያጭ ላይ ነን። መኖሪያ ቤት ከ106 ካሬ ጀምሮ፣ የሱቅ አማራጭ ከ17 ካሬ ጀምሮ፣ ከ40 ሺ ብር ጀምሮ፣ ሰፊ የካሬ አማራጭ ከምቹ አከፋፈል ጋር ጀምሮ ሪል ስቴት በጊዜ ግቡ።